ከፍቶኛል ለማን ልናገረው? ማን ይሰማኛል? እናት ብር ከምትሰጣችሁ ይልቅ ርቃ ብሰዳችሁ በቤታችሁ ስኬታማ አማ ትሆናላችሁ። ፈዛሪ ስለ እናቴ ብለ ስኬታማ አማ ድርገኝ። ምክንያቱም የእሷ ስኬት አሁን ያለሁት ያው አልጋ ይዤ ነው ያለሁት። ያው ቤት ለመከረት እያሰብኩ ነው። ነገር ግን ስራን ብዙ ባፈላልግ ብዬ አሰብኩና፣ ዶክተሩ ከባድ ነገር መሸከም የለብህም ብሎኛል። የነገን ቀን ለመሄድ ዛሬ ዝቅ ብሎ መስራት አለበት ብዬ ስለማስብ እኔ ደግሞ ዝቅ ብዬ ሰርቼ ማቋለኝ እኔ ብጨነቅ፣ እኔ የፈለገው ነገር ባስ ምንም ልቀይር አልችልም። ምክንያቱም የማይተኘው ፈጣሪ አለ፣ የማይተኘው እግዚአብሔር አለ። እንዳልኳችሁ ዛሬ እዚች ምድር እዚች ቦታ ላይ እረግጣለሁ ብዬ አላሰብኩም። ከዚህ በላይ የተሻለ ቦታ እንድደርስ አሁን አዲስ አበባ ገብቻለሁ ማለት ነው። ይሄ ይሄም የሆነው በብዙዎቻችሁ ጸሎት እና በብዙዎቻችሁ ዱዓ ነው። ዛሬ እዚች ምድር እዚች ቦታ ላይ እርግጣለሁ ብዬ አላሰብኩም። ይሄ የእግዚአብሔር የጻፈውን መንገድ ስለሆነ ነው ዛሬ ነው እዚህ የተገኘሁት ማለት ነውና የሚወደው ሰው አምላክ ይፈትናል። ቃሉም ወነታለው ይሄን ስታይ በስዋለ አቻናሽን ሰላም ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በሀገር ውስጥም በሀገር ውጭም ያላችሁ ሁላችሁም ባላችሁበት ሰላማችሁ ይብዛላችሁ። ደህና ናችሁ ቤተሰቦች? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ደግሞ በጣም ናፍቃችሁኛል ቤተሰብ። የምር አዲስ አበባ ከገባሁ በኋላ ያው ማንም ከጎኔ ስለሌለ ያው ብቸኝነት እየተሰማ ነውና፣ የምሬን ነው ቤተሰቦች፣ በጣም ናፍቃችሁኛል ወደ እናንተ ስላልመጣሁ ማለት ነውና ዛሬ እንግዲህ ቤተሰቦች ያው ለእናንተ አንዳንድ ነገሮች ማለት እፈልጋለሁ ብዙ ላመሰግናችሁ፣ እና ደግሞ ጥያቄ የፈጠረብ ነገር አለ፣ እሱን ነገር መመለስ ስለምፈልግ ማለት መናገር ስለምፈልግ ማለት ነው። በመጀመሪያ ልነግራችሁ የምፈልገውን ነገር ምንድን ነው፣ አዲስ አበባ እኔ የገባሁበት ወይም ደግሞ እኔ አዲስ አበባ የመጣሁበት ፈልጌ ወይ ደግሞ እኔ አስቤበት አቅጄበት አይደለም። ምክንያቱም ምንድን ነው አንዳንዴ እኛ ካሰብነው በላይ እግዚአብሔር የሆነ ነገር ያስብልናል እና ምናልባት እኔ አዲስ አበባ የመጥበት መንገድ እግዚአብሔር የሆነ ነገር አዘጋጅቶልኝ ይሆናል ብዬ አስባለሁ። እኔ ጭራሽ አላስብኩም ባህር ዳር ውስጥ ነው እሰራለሁ ብዬ አስቤ የነበረ ነገር ግን ያው አንዳንዴ ነገሮች ካሰባችሁት በላይ ይሆናሉ። ምን ይላል መሰላችሁ፣ የሆነ ነገር ሲደረግላችሁ፣ ለምሳሌ አንድ ሰው እናንተ ጋር መጥፎ ነገር አረግን ብሎ ነገር ግን እግዚአብሔር ያን ሰው ለእናንተ ጥሩ ነገር እንዲያረግ ነው የላከው ማለት ነው። ምን ልላችሁ ፈልጌ ነው ምናልባት ይሄ ልጅ እኔ ላይ ጉዳት ባያደርስ ወይም ደሞ እኔ ሀገር ለመልቀቅ ባልደርስ እዚህ አዲስ አበባ ላይ ልመጣ እችላለሁ አይደለ? ስለዚህ ሁሉም ነገር ምክንያት አለው። በነገራችን ላይ የምናሳልፋቸው ወይ ደሞ የሚያጋጥሙን ችግሮች ወይ ፈተኖች አስተማሪ ናቸው። ነገር ግን እኛ ፈተናውን ብቻ ነው የምናስበው እንጂ ምን አስተምሮናል የሚለውን ቆም ብለን አናስብም። እና እኔ ቆም ብዬ ካሰብኩበት ነገር የተረዳሁት ምንድነው ምናልባት አዲስ አበባ ያዘጋጀልኝ ነገር ይኖራል ብዬ አስባለሁ ማለት ነው። ከዛ ሲቀጥል ደግሞ ስለ ልጁ ጉዳይ ብዙ የጠየቃችሁ ሰዎች አላችሁ። ያው ልጁ በጣም አስቸጋሪ ነው። በእርግጥ እዚህ በኋላ ስለዚህ ርዕስ ማንሳቱ ራሱ ተገቢ አይደለም። ነገር ግን ያው ግልጽ ያልሆነላችሁ ቤተሰቦች ስላላችሁ ይህን ነገር ግልጽ ላድርግላችሁ ብዬ ነው። እና ልጁ በጣም አስቸጋሪ ነው። ኢቭን ሌላ ሰውም ቢሆን ጥሩ አይደለም የሚሰራው ስራ። እኔ ወጥቼ ለመናገር ራሱ በጣም አዛ ነው። እና ልጁ አልተያዘም ስለዚህ ከልጁ ጋር ነው መጣላት የለብኝም። ይሄን ተናግሬአለሁ እኮ ቤተሰቦች፣ በቃ ምንም እሱ ጋር መጣላት አያስፈልግም። እኔ ወደዚህ ዓለም ስመጣ አላማ አለኝ። ስለዚህ ተስፋ ለቆረጠ ሰው ብዬ አላማ የመሳት ስለማልፈልግ ነው ሀገር ለቅቄ የመጣሁት። ብዙ ደሞ አሉ። አሁን እኔ ስልኬን አስቀምጭ ነበረ። እኔ ከታች ስልኬን ያስቀመጥኩት ቤተሰቦች፣ አዲስ አበባ ስመጣ ያው ስራ እንድትፈልጉልኝ ብዬ አስቤ ነው። ነገር ግን እንዴት ፈርተህ ሀገር ትቀይራለህ የሚሉ ሰዎችም አሉ። እና እኔ የወረ ቴክስት አለ ቴሌግራም ላይ ተላከልኝ ፈርተ እንዴት ሀገር ትቀይራለህ? ወንድነት ማለት እኮ ወይም ጀግና ማለት እኮ መጣላት ወይ ከሰው ጋር መደባደብ ወይ ሰው ጋር ሰውን መግደል ምናምን አይደለም ቤተሰቦች። ይሄ ምንም ወንድነት ጋር የሚያይዘው ነገር አይደለም። ገብቷችኋል አባባሌ። ወንድ ማለት ወይም ደግሞ ጀግና ማለት ሰርቶ ተለውጦ ትልቅ ደረጃ አደርሶ ማገዝ ያለበት ነገር ቤተሰብ ማገዝ ነው። ይሄ ነው ጀግና ማለት ለኔ ማለት ነው። እና ችግር የለውም፣ የሰው ልጅ በምንም መንገድ ሊረዳው ይችላል። እኔ የራሴ ነው የማስበውና እኔ የመጣሁበት ዋነኛ ምክንያት ይሄ ነው። ከዛ በመቀጠል ደግሞ ቤተሰቦች ያው ወንድምህን መምጣት አለበት ያላችሁ አላችሁ። ያው አዲስ አበባ በጣም ከባድ ነው አይደለም? ስራ ለሌለው ሰው ቀርቶ ስራ ላለው ሰውም በደንብ ስራ ካልሰራ በጣም ከባድ ነው የሚሆነው እና እኔ መጀመሪያ ስራ ልጀምር ከዛ ከተማውን በደንብ ካወቅኩ በኋላ ወንድሜ ለማምጣት አስቤ፣ ያለው ብቻ እግዚአብሔር ባለበት ይጠብቀው ማለት ነውና፣ ዛሬ ብዙ ጥያቄ ነው ይመጡ ማለት የብዙዎቻችሁን ጥያቄ መመለስ ስለምፈልግ ነውና። ከዛ ደግሞ ለምንድን ነው ወደ ማዘር ያደድከው? እንዴት ቀጥታ ወደ አዲስ አበባ ትሄዳለህ? የእናት ምርቃት ትልቅ ነገር ነው፣ በጣም ትልቅ ነገር ነው። ቤተሰቦች እዚህ ምድር ላይ ማለት ነው ማለት እናት ብር ከምትሰጣችሁ ይልቅ ምርቃ ብሰዳችሁ በህይወታችሁ ስኬታማ ትሆናላችሁ። ነገር ግን ይሄን ነገር እኔ ሳልፈልገው ቀርቼ አይደለም። ቤተሰቦች ማለት እኛ ሀገር ያለውን ታውቃላችሁ። የሰላሙ ጉዳይ ምናምን ትንሽ ያስጨንቃል፣ ደስ አይልም ያለው ሁኔታ። ዛሬ መንገድ ክፍት ነው ይባላል፣ ነገ ዝግ ነው ይባላል። በምን እንደሆነ እንግዲህ አይታወቅም፣ እና እኔ ለሄዳ አስቤ ነበር። ነገር ግን ደግሞ እዛ መሄዴ አንደኛ እናቲ እኔ የደረሰብኝን ነገር ትጠይቃለች፣ ልጅዋ ነኝና፣ ምንድነው የሆንኩ ማለቱ አይቀርም። ከፊቴ ታነበዋለች ማለት ነው አንደኛ ነገር ማለት ነው። ስለዚህ ጥያቄ መዋሸትም ስለማልፈልግ ከነገርኳት ደግሞ ትጨነቃለች። ሁለተኛው ነገር ደግሞ እንዳልኳችሁ መንገድ ሰላም አይደለም። ስለዚህ እዛ መሄዴ ጥቅም ጥቅም የለውም። አንደኛ እኔ ያው ስለታመምኩኝ መኪናው መንገጫ ገጩ ምናምን በጣም ያስቸግራል። ስለዚህ ለኔ ቢሆን ለህይወቴም ጥሩ አይደለም። አንደኛ መንገድ ላይ ያለው ሰላም ጥሩ አይደለም። ሁለተኛ መኪናውም ለኔ ለጉዞ ስለማይመቼ ነው ማለት ነው እንጂ እናቴ ጋር ቢሄድ ደስ ይለኝ ነበረ። እና ቤተሰቦች ዝናብ እየዘነበ ነው። በእርግጠኝነት ካልተሳሳትኩ ሀገር ውጭ ያላችሁ እህት ወንድሞቼ፣ ዱባይ ሊሆን ይችላል፣ ሳዑዲ ሊሆን ይችላል፣ ባህሪ ሊሆን ይችላል፣ ጆርዳን አላውቅም፣ ብቻ የትኛውም ሀገር ያላችሁ ሲመስለ ሙቀት ነው። እኛ ጋ ግን እንደምታዩት ዝናብ ነው እና ደስ ይላል። ቅዝቅዝ ያለ ነው። በነገራችን ላይ አዲስ አበባ በጣም ቀዝቃዛ ነው ለእኔ። እኔ እንደመጣሁ ለመልመድ በጣም ትችግር ነበረ ነገር ግን ያው የማይለመድ የለም። እንኳን ቅዝቃዜ ስንት ነገር ይለመድ አለ አይደል? ለቤተሰቦችና ያው ዛሬ ያለው ጥያቄ ይሄ ነው ማለት እናንተ ስጠይቁኝ የነበረው ምላሽ ይሄ ነው። ሁለተኛ ደግሞ ቤኪ እንኳን ተሻለ ድነህ ስላየሁ ደስ ብሎኛል። ነገር ግን እንዳንተ አይነት ወንድ ከማፈቅር ጥንቅር ብሎ ቢቀር ይሻላል። ኮሜንት አይቼ ማለት ነው። እኔ ደግሞ በነገራችን ላይ ቤተሰብ ኮሜንታችሁን አነባለሁ፣ መጥፎም ይሁን ጥሩ። መጥፎ ምናልባት እናንተ የሆነ ነገር የምትጽፉልኝ ለኔ በቃ ያየዋል ብላችሁ አስባችሁ ነው አይደል ቤተሰቦች? ስለዚህ መጥፎም ይሁን ጥሩ እኔ ሁሉንም ኮሜንት አነባለሁ እና ይሄን ኮሜንት አይቼ በጣም ገረመኝ። ይቅርታ ልብ የሌለ እንደ ቤተሰቦች፣ እኔ እኮ ይቅርታ አልኩ። እስኪ ማን ነው በሚወዳት ልጅ ምክንያት ወይም ደግሞ በአንድ ሴት በሽጉጥ ተመቶ ራሱን ህይወቱን እስከ ማጣት ደርሶ መጨረሻ ላይ ወደ ሌላ ሀገር ሊሄድ ሲል ለነበረን ነገር እናመሰግናለን። ከዚህ በኋላ እኔና አንቺ አንገናኝም። እኔ ሌላ ሀገር ሊሄድ ነው። ይቅርታሽን ተቀብያለሁ፣ ነገር ግን እኔና አንቺ በድጋሚ አንገናኝም። ሶ ይሄን እኮ ነው ያልኩት። ማለት ምንድነው፣ ይቅርታ ልብ የሌለ ቤተሰቦች። እስኪ ማን አሁን እንደዚህ የሚያደርግ ራሱ ህይወቱ እስኪ ጠፋ ድረስ መስዋዕት። ማለት እኔ እንዴት አድርጌ እንደምንግራችሁ እራሱ ግራ የተጋባትና ይህንን ማድረግ ለእኔ ትልቅ ነገር መስሎ ነበር። የተያይ ነገር ግን ያው የተቀየማችሁ ቤተሰቦች ያላችሁ በጣም በጣም ይቅርታ። ከዛ ውጭ ደግሞ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁላችሁ የምር ያላችሁ በሰላማችሁ ይብዛልኝ። እና ያው አዲስ አበባ ከመጡ አንድ ትንሽ ቀናቶች ሆኖኛል እና የመጀመ አሁን ያለሁት ይሄን ነገር ግን ልናገር ቤተሰብ እሺ ያለውበት ወቅት ስለምትፈልጉ አሁን ያለውት ያው አልጋ ይዤ ነው ያለውት ማለት ነውና፣ ያው ቤት ለመከራየት እያሰብኩ ነው። ነገር ግን ቤት ከመከራየት ማለት ጥሩ ነው ቤት መከራየት። ነገር ግን ስራን ብዙ ባፈላልግ ብያሰብኩና፣ ስራ ሊጀምር አስቤያለሁ። ያው እንዳልኳችሁ ዶክተሩ ከባድ ነገር መሸከም የለብህም ብሎኛል። ስለዚህ ቀለል ያለ ስራ እኔ የሆነ ማለት ብቻ ምንም አይነት ስራ ይሁን እኔ ስራ አልነቅም። ያው የሰው ልጅ ለመለወጥ ወይም ደግሞ የነገን ቀን ለመሄድ ዛሬ ዝቅ ብሎ መስራት አለበት ብዬ ስለማስብ እኔ ደግሞ ዝቅ ብዬ ሰርች ማቋለኝ። ከፍ ብዬ ሰርች እንኳን አላውቅ፣ ዝቅ ብዬ ሰርች አውቃለሁ። ስለዚህ አሁንም ዝቅ ብዬ መስራት አይከብደኝም ማለት ነው ቤተሰቦች እና፣ እስኪ እኔ ከታች ስልኬን አላስቀምጥም ከዚህ በኋላ ያምር ማለት ነው ማለት እኔ ማለት ማስቀምጦ በጥሩ ነገር ነበር፣ ግን ኔጌቲቭ ነገሩ እየበዛብኝ ስለሆነ ከዛሬው ቪዲዮ ላይ ስልኬን አላስቀምጥም ማለት ነው ቤተሰቦች እና አዲስ አበባ ላይ ያው ትንሽ እንዳልኳችሁ ከበድ ይላል። ስራ መጀመር አለብኝ። አገር ውስጥም ያላችሁ ሀገር ውጭም ይሄን ቪዲዮ የምታዩ እስኪ እኔ ስራ እንድጀምር አበረታቱኝ። ሰው የሆነ ስራ እስኪ የምታውቁት ምናምን ካለ በጓደኛ ምናምን ነገር አስገቡኝና ስራ ሊጀምር ማለት ነውና፣ ዛሬ እንግዲህ ይሄን ይሄን ልላችሁ ነው የመጣሁት። እና ቤት ደግሞ ያው መጀመሪያ እንዳልኳችሁ ስራው ላገኝ ምናምን ብዬ ብቻ ውዝግብግብ ብዬ ነው ያለሁት። እኔ ምን ላርግ፣ የትኛው ይቅደም፣ የቱ ምናምን እያልኩ ነውና ያው እኔ ብጨነቅ፣ እኔ የፈለገው ነገር ባስብ ምንም ልቀይር አልችልም። ምክንያቱም የማይተኘው ፈጣሪ አለ፣ የማይተኘው እግዚአብሔር አለ። እንዳልኳችሁ ዛሬ እዚች ምድር፣ እዚች ቦታ ላይ እርግጣለሁ ብዬ አላስብኩም። ይሄ እግዚአብሔር የጻፈው መንገድ ስለሆነ ነው ዛሬ እኔ እዚህ የተገኘሁት ማለት ነውና በነገራችን ላይ አንድ መልዕክት ማስተላለፍ እፈልጋለሁ ነው ከሀገር ውጭ ያላችሁን ከሀገር ውስጥም ያላችሁን፣ በቃ የሆነ ነገር ሲፈጠር ባትጨነቁ ማለት እግዚአብሔር ያሉ ስለሚሆነው ያ የሰው ልጅ ኮ ሳያስብ መኖር አይችልም፣ ኦፍኮርስ ነገር ግን ያው ይሄን ያህል አብዝቶ መጨነቅ ለራሳችሁም ጥሩ አይደለም። እና በቃ እግዚአብሔር ያለው ነው የሚሆነው ብላችሁ ሙስሊም ይኖራችሁ ደግሞ በቃ አላህ ያለው ነው የሚሆነው ብላችሁ ብታልፉ ባይነኝ ነኝ። ለማንኛውም ዛሬ በጣም ናፍቃችሁኛል፣ እናንተን ስላገኘው ደስ ብሎኛል። ውድና የተከበራችሁ ቤተሰቦች ሙስሊም የሆናችሁ ዱ አድርጉልኝ፣ ኦርቶዶክስ የሆናችሁ ደግሞ ጸልዩልኝ። በረከት አገልግሟል፣ ድኗል። እንደምታየት እንግዲህ ው ሙሉ እታያለሁ አይደለ ቤተሰቦች? ያው እንደምታየኝ እንግዲህ ያው ትንሽ እንቀሳቀሳለሁ መሮጥ ምናምን ነገር ግን ያስቸግረኛል እና ሙስሊም የሆናችሁ ዱ አድርጉልኝ፣ ኦርቶዶክስ የሆናችሁ ጸልዩልኝ ማለትም ከዚህ በላይ የተሻለ ቦታ እንድደርስ አሁን አዲስ አበባ ገብቻለሁ ማለት ነው። ይሄ ይሄም የሆነው በብዙዎቻችሁ ጾሎትና በብዙዎቻችሁ ዱአ ነው። ከዚህ በኋላም አብሮነታችሁ አይለኝ ከታወጭ ደግሞ እንደ እህት እምትወሩ ሁላችሁም ወዳችኋለሁ። በአገር ውስጥም በአገር ውጭም ያላችሁ በእያላችሁ ሰላማችሁ ይዛልኝ። ለማን ልናገረው? ማን ይሰማኛል? አሞኛል። ማናውቆት ቁስሌን ያክምልኛል ያክብልኛል። ሰልችቶኛል መኖር ደጉ ስንቱን ጉድ አሳይቶኛል። የምስቀው ለሰው እውነት እስኪመስለው የማገጠው ቢገባቸው የውሸት ነው የማስመሰል እውነታው ከፍቶኛል። እንዴት ልማሰል ከፍቶኛል። ሰውም ይከሰኛል፣ ዳግም ይከዳኛል። ኑሮ ምን ያስመኛል። ሰው መጥቶ ሲያሸርቀኛል፣ ማልቀስ ተዛምዶኛል፣ ብቸኝነት ጠምዶኛል።